አሰላሙ አሌይኩም ወረህመቱላህ ወበረከቱ ድና እየተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናቸው? እኛ አልሐምዱሊላህ ሰላም ነን። ሸር ላይክ እያደረጋችሁ ለምታበርታቱን ከልብ አመሰግናለሁኝ ውዶቼ። ዛሬ የመጣሁበት ብዙዎቻችሁ የበርሽን ዲዛይን አሳይን፣ እንዲሁም ደግሞ የቤት ቁጥር ለምንድነው የተሰጠው የምትሉኝ ልጆች አላቸው ማለት ነው። በዛ ዙሪያ ላይ አንዳንድ ነገር ለእናንተ ለማብራራትን የመጣውትኝ ማለት ነው። የበሩ ዲዛይን ይሄን ይመስላል እንደምታወት ማለት ነው። ያምራል። ማሰራት ለምትፈልጉ አሰሩ። ከዚህም ደግሞ ያማረ ከፈለጋችሁ ሰርች እያደረጋችሁ ዩቱብ ላይ ማንኛውም ቦታ ላይ ሰርች ብታድርጉ ታገኛላችሁ። ዲዛይን የፈለጋችሁት ትመርጣላችሁ ማለት ነው። የኔ ግን በዚህ ዲዛይን ነው ማለት ነው። አሳይ ላላችሁ ልጆች ነው ማለት ብዙ ጊዜ እያለማያት ችግር ነው እንጂ ለቅዋለሁኝ፣ ግን አላያችሁትም መሰለኝ። አብዛኛዎቻቸው የበርሽን ዲዛይን ነው የምትሉ ማለት ነው። በደንብ አርግሽ አሳይም ብላቸውኛል። ያው ውዶች፣ ይሄ እንደምታዩት እንደዚህ ነው ማለት ነው። ይሄ አንደኛው ይቱ ክፍል ነው። ያ ደግሞ ፍሬንች ዶር ዶር ነው ፍሬንች ዶር ነው። ያ መካከል ላይ ትልቁ ማለት ነው። ከዛ ቀጥሎ የሳሎኗ ትንሿ በር መግቢያ ናት። ይሄኛው የእቃቤት መግቢያ ነው። እንደምታዩት መስኮትም አለው ማለት ነው። እና ቁጥር ደግሞ ታያችሁ ከሆነ ቆይ ላሳያችሁ። ቁጥር ተሰጠው ስንባል ስለዚህ አብራራላችኋለሁ። ሰብሪና ናቅፌና ያለሁት ማለት ነው ውዶች። ይህ ቁጥሩ የኔ የቤት ቁጥር። በዚሁ አጋጣሚ የያዙና ወደ ኢትዮጵያ ስትመጡ፣ ይሄ ቁጥር እያላቸው ሜዣ ወይም ደግሞ ኮሞልሻ ሲቪላ በላይ ካላቸው ያሳያቸዋል ማለት ነው። ወደዚ ስትመጡ እቀበላቸዋለሁ እና ቡና አፈላላቸዋለሁ ማለት ነው። እና ውዶቼ ይሄ ቁጥር ዝጋ የተለጠፈው ዝጋ ብቻ ሳይሆን የሚለጠፈው እዛም ደንትር ላይ ደብተር ላይ ያለ ይዙታል ማለት ነው። ና ይሄ ማለት ካርታና ፕላን ሊወጣለት ነው ማለት ሳይሆን የነዋሪ የቤት ቁጥር ነው የተሰጠው ነዋሪ ማለት ነው። ና ሕጋዊም ቦታ ላይ ነው የተሰጠው። ሕጋዊ ቦታም ላይ ቁጥር፣ በፊት ቁጥር ይኑሮ አይኑሮ አላውቅም፣ ብቻ ቁጥር ሕጋዊም ቦታ ላይ ካርታና ፕላን ያለውም ቦታ ሳይሆን ቤት ማለት ነው፣ ቤት ላይ ቁጥር ተሰጥቶታል ማለት ነው እና ይህን ይመስላል። አሁን የኔ የሚጃ ቀበሌ ብሎ ቁጥር አራት ቁጥሮች ናቸው ያሉት። እንዲሁም ደግሞ እታች ከተማ ውስጥ ላይ ካርታና ፕላን ያለው ላይ ስትሄዱ እነዚሁ ነው የተሰጠው ማለት ነው ሁሎች ይሄ እና ይሄ ማለት ካርታና ፕላን ሊሰጠው ነው ማለት አይደለም። እንዲሁም ኮሜንት አንብቤ ነበር ካርታና ፕላን ሊሰጠው ነው ቁጥር የተሰጠው ምናምን ብላቸዋል። ያ ሳይሆን የነዋሪውን የቤት ቁጥር ነው የተሰጠው። የነዋሪ ማለት ነው ና እየዞሩ ነው። ይህንም በኛው በራሳችን ሳይሆን እየዞሩ በየሰፈሩ በየመንደሩ እየዞሩ ራሳቸው ናቸው የሰጡት ማለት ነው ውዶችዬ። እና ያው በርሽን ማሳይ ላላቸው ልጆች ነው። ትላንትና ደግሞ በለቀኩት ቪዲዮ ላይ ማለት ነው ቤት የተሰራ ቤት ና እንዲሁም ደግሞ ዘመም ያለች ቤት ለቅቄ ነበረ። የዘመመቤት አትግዙ እንደዚህ አትሆን አታድርጉ። ና ምን ላላችሁ ያ የሁሉም ፍላጎትና መብሱ ነው። ምክንያቱም በቦታ ስም ነው እንጂ የሚሸጠው ታይ፣ በቦታ ስም ነው እንጂ የሚሸጠው በቤት ስም ስለማይሸጥ ያቺ ቤት ቶ ማፍረስም ምንም ማድረግን ይችላሉ ማለት ነው። ነገር ግን የሚሸጠው በቦታው ስም ነው እንጂ በቤቱ ስም አይደለም ማለት ነው። በቤቱ ስም ማ ከሆነ ደህና ቤትን ብትሆን ዋጋው በዛ አንትን አይልም። አይገኝም ማለት ነው። ስለዚህ ሰውየው የምሻጩም ድንገት ልጁን ሂዶበት መሳሌ ብሩን ስለፈለገውን እንጂ በዛ ዋጋ ራሱ አይሸጥም ማለት ነው። ና የሆኑ ልጆች ሁለት ልጆች በነገራችን ላይ ያንን ቦታ በውስጥ እየገባችሁ የሚያናገራቸው ነበራቸው። ህቴ ልገዛው ነው ብያቸው ነበር። እሷን ቤተሰብ ጋ ተማክሬ የሚያሰራልሽ ወይም ፕሮሰሱን እንደዛ አሁን ቀጥ ይደረግ ቢባል ይህን ይህንን ማድረግ እንትን ይልሻል ምናም ብር ያስፈልግሻል፣ ብለውኛልና ትቻው አለሁኝ አለችኝ። ሌሎች ልጆች አሉ የጠየቁኝ። እነሱ እንትን ካላሉት ካልፈለጉት፣ የምትፈልጉ ካላችሁ ቤቱን ቀጥ አድርገውታል፣ አስነስተውታል። ትላንት የለቀቁትን ማለት ነው ዘመም ያለውን ባለቤቱ አስነስተውታል ማለት ነው። ስለዚህ መግዛት የምትፈልጉ ካላችሁ መግዛት ትችላላችሁ። ነገር ግን በቤቱ ስም ሳይሆን የምትገዙት በቦታው ስም ነው የምትገዙት ማለት ነው። ቦታውን ስለሆነ ቤቱን ይወርቃል ምናምን ለምትሉ እንደዚህ እድሜ የለውም ለምትሉ ልጆች ያንም ሞክራችሁት አታቁም። ያው መሀል ከተማ ላይ ራሱ ስንት እንትን ያለ ቤት እያስነሱ እየተመረገ፣ እየተገረፈ አሁን እንዴት ያለ ቤት ሆኗልና፣ ይሄ እንደዚህ ራሱ እንኳ ምንም ሳይዘም፣ እናንትን ሳይል ተሰርቶ እንኳን ራሱ የሚገርማችሁ ነገር ውስጡ ብል እየበላው እንኳ እንጨቱን ማለት ነው ውስጡን የሆነ ቁንቁን ነው ምንድ ነው እየበላው፣ በምርግና በስሚንቶ በምርግና በሊሾ እንትን ብሎ ስለሚይዘው ምንም አይሆንም ማለት ነው። ስለዚህ ያው አንዳንድ ጊዜ ስለ ቤት ሁኔታ ወይም ደግሞ ስለዛ ሁኔታ ጣጣርተን የማናውቀውን ነገር አይ ቀጥ ቢባል ቢደረግም እንደዚህ ይሆናል፣ እንደዚህ እድሜ አይኖረው ምናምን የምን ልጆች ተሳስተናል ማለት ነው ዶች እንኳን ቀጥ ተደርጎ ተመርጎ ተገርፎ ተለስኖ ምናምን አይደለ ጅብሰን ጋር እንትን እየተባለ እየተሰራ እየተስተካከለ የሚመጣ ቤት ቀርቶ አይደለም። ያ ዘመመ ቤት ላይ ራሱ እድሜው ረጅም ነው፣ ብዙ አመት ትኖሩበታላችሁ ማለት ነው። ስለዚህ አንዳንድ ጊዜ ስለ ቤት ሁኔታ ስላለው ነገሮች ሳናቅ እንደዚህ ነው ምናምን ባን ጥሩ ነው ማለት ነው። ያ የፈለገ ነው የሚገዛ ያልፈለገ ግዴታ ተገደው የሚገዛ ሰው የለም ማለት ነው። እና መግዛት የምትፈልጉ ካላችሁ መግዛት ትችላላችሁ። ምናልባት ልጆ ሁለት ልጆች ጠይቀውኛል። እነሱ ካልያዙት ማለት ነው፣ እነሱ ካልያዙት መግዛት ትችላላችሁ። አምስት መቶ ሰባ ሺህ ምናልባት ከተከራከሩትም ሊቀንስ ስለሚችል መግዛት ትችላላችሁ። መቶ ሀምሳ ካሬ ነው ማለት ነው። ዶች ይ ሰውዬው ደግሞ ያዘመመውን አስነስቶታል፣ ቀጥ አስደርጎታል ብለዋል ባለቤቱ። መግዛት የምትፈልጉ መግዛት ትችላላችሁ። ምናልባት ሁለት ልጆች ይጠይቀውኛል እነሱ ክንትን ካላሉ ካልደፈሩ ማለት ነው። እና ደግሞ ህጋዊ እስከ ስንት ይገኛል ለምትሉ የቦታው አቀማመጥ የቦታው ሁኔታ እንደየ አካባቢ ይላያል። ለምሳሌ አሁን በእኛ አካባቢ ህገወጥም ቢሆን ዋጋ የጨመረ ነው በእኔ ባለሁበት አካባቢ ማለት ነው። ወደ ሀራው ሀገር የኮምቦልቻን የሚታቁት ታቁታላችሁ። ወደ ሀራው ሀገር ወደ ሚዣ ምናምን አሁን ሲቪላ ይዛችሁ ውድ ነው ማለት ነው። ወዳግን በዩኒቨርሲቲ ወይም ደግሞ በቀበሌ ስምንት አካባቢ ስትሄዱ በዛ የቦታ ቅናሽ አለ፣ ህጋዊም ሆኖ የቦታ ቅናሽ ነው ማለት ነውና ቢያንስ ባለፈው እኔ ልጁን ላክልይ ብዬው ነበረ። እኔ ትራንስፖርት እየተመላለስኩኝና ያለሁት ኮንትራት እያስኩ ስለዚህ ይሄን የማይገዙትን አልመላለስም ብሎኝ ነው እንጂ እለቅላቸው ነበረ። ዙሮም ዋጋውን ቢያንስ ቀበሌ ስምንት እንደ መንገዱ ሃያ ሜትር አለ ወደ ውስጥ አውስጣ አለ ከአንድ ነጥብ አራት መቶ ሺህ ጀምሮ ይገኛል ካርታና ፕላን ያለው ቦታ ብሎኛል። እንዲሁም ደግሞ በዩኒቨርሲቲው አካባቢ የኮምቦልሻ ከሆናችሁ የኮምቦልሻ ነዋሪዎች ወይም ደግሞ የኮምቦልሻ ተወላጆች ካወቃችሁት ዩኒቨርሲቲው አካባቢ የቡልኬት ቤት የተጀመሩበት አካባቢ ላይም እንደዚሁ በአንድ ነጥብ ሶስት ከአንድ ነጥብ አራት ጀምሮ ህጋዊ የሆነ ይገኛል ማለት ነው። ወደ ዩኒቨርሲቲው ማለት ነው። ብሎኬት ቤቶች የተጀመሩበት ማለት ነው። ነገር ግን እናንተ አሁን ይሄንን ስላችሁ መሀል ከተማ ላይ ምናምን ነው የሚመስላችሁ። እንደዛ አይደለም፣ መሀል ከተማ ላይ በዚህ ዋጋ ጭራሽ አይገኝም። ሲቀጥል ብሎኬት ቤቶች የተጀመሩበት ያልተጨርሱ አሁን ብሎኬት ቤት የተጀመረበት ሁሉ ለሽያጭ ነው እየጀመሩ ያስቀምጧቸው ማለት ነው። እና ያንን እናንተ ዋጋውንም ትንሽ ስለማትችሉት ቦታውን ብቻ ራሱ መግዛት ትችላላችሁ ማለት ነው ውዶችዬ ከፈለጋችሁ በዩኒቨርስቲው አካባቢ ኮምቦልሻን የምታቁት በዩኒቨርስቲው አካባቢ እንዲሁም ቀበሌ ስምንት ባጃጅ ምናምን ይገባበታል። ነገር ግን አሁን ለምን መሰላችሁ እየሄድኩኝ እያየሁኝ እኔ ራሴ እንዳልፈወሰትላችሁ ልጅ ገና ስላልጠነከረች፣ እሷን ይዤ መንቀሳቀስ አልችልም። ነገር ግን ደግሞ ሰውን ደላላውን ደግሞ እየቀረጽ ካምጣልሽ ስለው ትራንስፖርት እኔ እያወጣሁኝ እንደዚህ እንደዚህ እያለ ስለሚለኝ፣ ስለዚህ ምንም ክፍያም ስለማያገኝ ትራንስፖርት የሚሄድበትን የሚመጣበትን ስለማያገኝ እየተመላለስኩ ለማይገዙ እኔ ድንገት መጥቶ አጋዛይ ሲሉኝ እያጋዛይ የማገኘው ይበልጥብኛለን። በአንቺ ጋር ግን የሚመጡት እኔ እየተመላለስኩኝ የቪዲዮ እየተለቀቀ አንዴ አባቴ እንዲህ አለኝ፣ አንዴ እህቴ እንዲህ አለችኝ፣ አንዴ ቤተሰብ ይህን አለኝ እያሉ ነው የሚሉት። ና አልመላለስ ምናምን አለኝ። ባለፈው ገዥ ሲሆኑ ወስነው ነው ሲመጡ ነው እንጂ በአባቴ በእናቴ በወንድሜ ቤተሰብ አባቴ አያቴ እንዲ ያለኝ ሲ እያሉ በሚመጡ እኔ አልመላለስ። ምክንያቱም ትራንስፖርት እኔ ካርድ እንኳን ራሱ ማዋጣው ቀላል አይደለም። የትራንስፖርት እኔ ከዛ እዚህ ድረስ የምመጣው ሶስት መቶ ብር ስድስት መቶ ብር እጥፍ ማለት ነው ሲኬድ 300 ኮንትራት ስትይዙ ስትመጣም ሶስት መቶ ነው የሚከፈለው ማለት ነው። ቀበሌ ስምንት ወይም ደግሞ እዛ ዩኒቨርሲቲው የሚባለው ምክንያቱም እሱ ልጁ መወዲ ስለሆነ ይህን ያክል ወጪ እየዋጣሁ ነው፣ እና ምን የመመላለሽ፣ ያንም ስለማይችሉኝ እንደዚያ እንትን አይደለም። ገዥ ሆነው ትክክለኛ ገዥ ሲመጣ ነው የምታገናኝ ምናምና አለ ማለት ነው። ና ውዶችዬ፣ እናንተ ትክክለኛ ገዥ ስትሆኑ ችግር የለም። አሁንም በውስጡም እየገባቸው የምጠይቁ ልጆች አላቸው። በዚሁ አጋጣሚ ደግሞ ትላንትና በለቀቅኩት ላይ ቤት አለች፣ ጥርት ያለ ቤት። እንዲሁም አንዲት እህቴ ለአንድ ጓደኛዬ እንዲስገዛት እፈልጋለውኝ አበጃይታ ትገባበታለች ምናምን እያለችኝ ነበረ። አላህ ቢያሳካላት ብትገዛው ጥሩ ነው። ምክንያቱም ዋጋው ራሱ አንድ ነጥብ ሁለት መቶ ሺህ ብር በጣም ወሳኝና ሪፎ ዋጋ ነው። በእኔ አካባቢ ነው፣ እኔ ቤት ሰፈር ነው ማለት ነው። ወደ ሶስተኛ ደረጃ ላይ ነው ያለው፣ ከእኔ ቤት አልፋችሁ ሄዳችሁ ማለት ነው። ቦታ አቀማመጡ ሶስተኛ ደረጃ ልክ እንደኔ ማለት ነው። ከኔ በታች ሁለት ቦታ አለ። ልክ የዛም ቦታ ሁለት ቤት ከበታች አለ። እሱ ሶስተኛ ነው ያለው ማለት ነው። ትናንት የለቀኩት ቤት በጣም የሚያምር አንድ ሳሎን፣ አንድ ሚታ ክፍል፣ አንድ እቃ ቤት። እቃ ቤቱንም ክፍል ማድረግ ይችላል። ከፈለጋችሁ ውጭ ላይ እንትን አሰርታችሁ ማለት ነው። ያ መብታችሁ ነው። እንዲሁም ደግሞ ሸዋር ቤትም ሽንት ቤትም አለው ማለት ነው። መግዛት የምትፈልጉ ምናልባት ያቸው ቴካ እንትን ካላለችው መግዛት ትችላላቸው፣ አበጃ ቤታቸው መግባት ነው። ኮርኒስ በር እንዲሁም ደግሞ ግርፍ ሊሾ ምናምን ውሽንት ቤታቸውን አሰርታቸው መግባት ነው ማለት ነው። ምክንያቱም አሁን ላይ እንደዚ አይነት ቦታ ላይ ቤት መስራት ስለማይፈቀድ እንኳን አሁን እኛ ባለንበት አካባቢ አይደለ ምሪት ላይ ራሱ አሁን አዲሱ ምሪት ላይ ቤት ማቆም እንደተከለከለና ፍቃድ እንዳልተሰጠው ታውቃላችሁ ማለት ነው። ስለዚህ ህጋዊ ይም ላይ ገዝታቸው የመስራት አቅም ስለማይኖራቸው የምትፈልጉ ልጆች ካላችሁ የተጀመረ ቤት ወይም ደግሞ ቆርቆሮ የተመታ ቤት ምናምን እንደዚህ የምትፈልጉ ካላችሁ አቅርብላችኋለሁ። ያችንም ትላንትና የለቀኳትንም ቤት ጽድት ያለች ናት። የሚፈልግ ካለ ምናልባት አንድ ዋህቴ ለጓደኛ ይብላለ ያሱ አካል ገዛችሁ ማናገር ትችላላችሁ ትገዙታላችሁ ማለት ነው። እውነት ቆንጆ ቤት ናትኔ በጣም ነው የወዶድኳ። ታበጃ አይተው መግባት ብቻ ነው ማለት ነው። ለዛሬ ይሄን ይመስላል። ያው የበርሽን ዲዛይን አሳይንና ይሄን ደሞ ቁጥሩን ለምንድነው የተሰጣ ያላችሁኝ ለማሳየት ነው። ያው ቁጥሩን የተሰጣበት ነግራችኋለሁ። ካርታና ፕላን ሊሰጠው ሳይሆን የኑዋሪ የኑዋሪ የቤት ቁጥር ነው እንጂ ተሰጠው ካርታና ፕላን ይወጣለታል ተብሎ አይደለም ማለት ነው። ስለዚህ ይሄን ይመስላል ልጆች። ይሄ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሸር እና ላይክ ያደረጋችሁ አበረታቱኝ።